ሰላም በር ላይ ቁጭ ብላ ስልኳን እየጎረጎረች አቤል ከቤት ሲወጣ ጥሏት ሰላምም ሳይላት ልክ ሲያልፋት አቤል ስትለው፣ ወይ ምንድን ነው ግን ይሄ ፀባይህ? ስትለው ምንም እንግዲህ ልመጁ አዲስ አይደለሁም ሲላት ይመልስላታል። እዚ ስትወጣ ስትገባ ሁልጊዜ ጊዜ ከቤት ቁጭ ብዬ ስታኝ ሰለቸው። እንዴ ትዳር ማለት እንደዚህ ነው እንዴ ይልሽ ሰላም አንቺ ማለት ወራጅ ውሃ ነሽ። እሺ አንቺ ቀን በቀን እንደ ውሃ ብታፈሹ ከውሃ ጋር እንደሚሄድ ዘነጋሽ የኔን ፍቅር ይላታል። ስለዚህ ከኔ ጋር የሚያፈራ ልማፈር የለሽም ሲል በቁጣ ይናገራታል። እዩልህ ህይወት ፍልስፍና አይደለም እሺ ስትለው እዩልህ ሽክም ሁኝ የብቅ ሰልች ችህ ነው አይደለ? እንደዚህ ምክንያት የምትደረድረው ስትለው፣ በፈጠረሽ ሰላም፣ በፈጠረሽ መልካም ነገር መናገር ካልፈለግሽ ዝም በይ፣ ከዚህ በኋላ ጎረቤትም አይስማ ሲል ሀ፣ ወይኔ ሰላም፣ ድምፄን እንኳን መስማት ሰለችህ ስትለው እሽ፣ በቃ አሁን ቻው ብሏት ጥሏት ሲሄድ፣ እሷም ስትጠራው አቤል አቤል ስትለው፣ አቤል ግን እየሰማ ጥሏት ነበር ይሄደው ነይ ብላ ሰራተኛዋን ጠረቻት። ሰላምም ስትመጣ ነይ እስኪ ቁጭ በይና እናውራ ስትላት ቁጭ ስትል አንቺ ብድግ በይ ለምን ትቀመጫለች ብላ በቁጣ ቁጭ ብድግ ስታረጋት ቁጭ በይ መሬትና ቁጭ በይና አውሪኝ ስትላት መሬትም አልቀመጥም እንደውም እንዲቁሜ ቁሜ አውራሻለሁ ትላታለች። እንደውም አልቀመጥም አውሪኝ አሁን ስትላት እሺ አቤል ምን ሆኖ ነው ግን ሰሞኑን ስትላት እንዴ፣ ምን ሆነ ልጄ? እኔ ምን አውቃለሁ፣ ምን ሆነ ስትል እህ እኔ እንደውም እኔም አንቺን ሰው ሆነሽ ብዬ መጠየቄ ትላታለች። እሷ እናት ስለሆነች ልጄ ምን ሆነ ብላ ስደነግጥ፣ ሰላም ግን እኔም ለአንቺን መጠየቅ ሰው መስለሽኝ፣ ሄጂ፣ እንደውም አልፈልግሽም ስትላት ዞር ብላ ስትሄድ ኔኔኔ፣ ቆይ እፈልግሻለሁ አለቻት። አቤት ብላ ስትመለስ ስሚ አቤ ለምን እንደናቀኝ እና ለምን እንደተወኝ ልንገርሽ? ምግብ ስለማልበላ ነው። ምግብ ስላልበላው ሰው መስዬ ስላልታየውት ነው። ስለዚህ ጥሩ ምግብ ሰሪልኝ፣ አሁን ቶሎ በይ። እሱ የሚያቀኝ በዚህ ሰውነት አይደለም ይላታል። እንዴ፣ ምን ማለት ነው? እና ጥሩ ምግብ ሰርተሻ ምጭልኝ ትላትና፣ ሂጂ ቶሎ በይ። ደና ደና ምግብ መብላት አለብኝ መመገብ አለብኝ ትላታለች። እሺ ብላ ዘሮ ብርቱካንም ወደ ኩሽና ምግብ ልሰራ ሄደች። ሄሎ አቤል፣ ትላለች። ዶክተሯ ዶክተር አቤል ነኝ ቤተ ክርስቲያን ያገኘውች፣ ሲላት እሺ አቤል፣ ምንም ችግር የለውም። ይቅርታ ስለደወልኩ ሲላት ምንም ችግር የለውም ስትለው እና ሰው ያስፈልገኛል ሲላት ምንም ችግር የለውም። አዳማጭ ነው ምፈልገው፣ እኔ ሐኪም ሳይሆን አዳማጭ ሰው ፈልጋለሁኝ። ስለዚህ ነገና ቢሮ ቦታውን አሳውቃለሁ ስትለው እሺ ብሎ እሱም ስልኩን ዘጋ። ዶክተሯም እሱን ለማገዝ ዝግጁ ስለነበረች ተቀጣጠሩና ዘ ሆስፒታል አካባቢ ተገናኙ። እሱ ግን በሰዓቱ ለመናገር ብዙም ፈቃደኛ ባይሆንም ግን ሊነግራት ሊያማከራት ተዘጋጅቷል። እናም ቁጭ ብለው ሻይ ቡና እያሉ እስኪ አሁን ለማዳመጥ ዝግጁ ነኝ የምትነግረኝን ሁሉ ነገረኝ እስኪ ስትለው እንደ ህትክልታይኝ ትችላለህ እንደ ጓደኛ ክሺ እንደ ዶክተር ሳታ ሳይሆን ስትለው እሺ ይላታል እና ብዙም ስለማንተዋወቅ ያው ለአንዴና ለመጨረሻ ጊዜ የምንረሳው ያስጨነቀህን ነገር ንገረኝ። እሺ፣ ዘና በል እና ንገረኝ። አታስብ፣ አትጨነቅ ስትለው፣ እሱ ግን ለመናገር ፈቃደኛ አልነበረም። ውስጡ ነገሮች እየተመላለሱበት ነበረና ግራ ተገባ። አቤል ስትለው ብድግ ብሎ ከተቀመጠበት ሊሮጥ ሲል ተረጋጋ፣ ቁጭ በል ትለዋለች። እሱም ቁጭ አለና ያሉትን ነገሮች ሊነግራት ተዘጋጀ። መናገር የፈለገው የነፃነትን መሰወር የሚስቱ ክፋት በቃ ሁሉንም ነገር መናገር ፈለገ እሷን በጥሞና አዳመጠችው እናም የኔ ሚስት ጥሩ ሰው አይደለችም ራስ ወዳድና ሰልፍሽ ናት ይላታል ሰላም እዚ ጋር በህልሟ እየሰው ሰላም በህልማ እዝቅል እያስፈራራት ነበረ፣ እና ስትመታ፣ ወይዘሮ ብርቱካን ድምጿን ሰምታ መታ፣ ምንድን ነው ብላስ ልጅ ልጅ ብላ ስቀሰቅሳት ጩኸቷን አቀለጠችው እና ሰላም፣ ምንድን ነው? አንቺና ልጅማ ልትገሉኝ ተነስታችሁብኛል፣ ትላታለች አሴራችሁብኛል። ሰላም ማለት ማንኛው የትኛው ልጅ ነው ደግሞ አንቺን የሚገልሽ? ስትላት እስቄልና ያደላላው ልጅሽ እዚህ እየመጣ እንደሚውልም አላቅም መሰለሽ። እንዲህ ስትላት የእኔ ልጅ እኮ በውጭ እንጂ ቤትሽ ገብቶ አያቅም ትላታለች። እናም ልትገልኝ ነው፣ ውሃ አምጪልኝ አሁን ትላት አለች። እሺ ብላ ውሃ ልታምጣል፣ እንደም ነ ኔኔ አልፈልግም፣ እንደምታረግብኝ አላቅም ስትላት፣ ራስ ያመጣለሁኝ ትላታለች። ወይዘሮ ብርቱካንም እሺ ብላ ቆም አለች። ከዛ ዞር በይ እሺ አሁን ዞር በይልኝ፣ ሊድበት እንዳትነቂኝ ትላትና ተነስታ ኋሎት ቀዳ ሄደች። ወይዘሮ ብርቱካን ግን እንዲሁ ልጅን ምን ነው እናቴ እንዲ ከዚኛው ጋር ተለያይቼ ከዛኛው ልጅ ጋር ደግሞ ምን ልታደርገኝ ፈልጋ ነች? ሴትዮ ረተ ልጅ ተተተ እንደዚህ አትበይ እያለች ትላታለች። እኔ ምን ይታወቃል ልጅሽን እዚህ ቤት ማስገብተሹ ሊሆን ይችላል እኮ አለቻትና ወደ ጓዳ ሄደች። እዚ ስልኳን አንስታ ስታነሳ ቢንያም ነበር የደወልላትና ና እነፉ የመኪና አደጋ እንደደረሰባቸው ና ሆስፒታል እንደገቡ ሲነግራት እጅግ ደነገጠች። እና ቆይ መጣውሽ ጠብቀኝ፣ እሽ ስትለው እሺ፣ ውጣና ጠብቀን አንተ በር ላይ እኔም መጣሁኝ ትለዋለች። ቤዝ ልጥራትና ልምጣ ከቤዝ ጋር ስትለው፣ እሽ ብሎ ግን ገኔ እንዳትሰማ ገኔና ወንድሜ እንዳይሰሙ ይላትና፣ እሺ ብላ ስልኩን ዘግታ ቤዝን ስጠራት ቤዝ የለችም። ከዛም እዝ እየሮጠች ደረጃ ስትወርድ ወይዘሮ ሉሊት ቤዝን እየተጣራች ስትወጣ አገኘቻት። ለዚህ እንፎይ እኮ ሞቱ ስትል አረዳቻት። መሞታቸውን ነበር አንቺ የምትመኙ ብላ በጥፊ መታት። ጥላት እየሮጠች ትሄዳለች። ከዛም እሷ እየሮጠች ስትሄድ ተከትላት ሉልም ትወጣለች። ግን ስፖርት እየሰራች ነበር ከጓደኛዋ ጋር እና ደብር ብሏታል። ምን ሆነሽ ነው ግን ዛሬ ቤዝ ደብሮሻል፣ ደስተኛ አይደለሽም ሲል ይጠይቃታል። አው ደስተኛ አይደለሁም። ግን ያቺ ስንፈልጋት የነበረችዋ ልጅ እኮ የሆነ ኢንፎርሜሽን ስላገኘሁኝ ነው ትለዋለች። ማለት ምንም እየገባኝ አይደለም። ጓደኝነቷ ከእኔ ጋር ብቻ ሳይሆን ከሌላ ሰው ጋርም ነበረ። እኔ ግን ጓደኛዬ ትመስለኝ ነበረ። አይገርምም? እኔ ሳላውቅ ግን ፖሊስ ስለመሆኗ ይፍራታ ነበረች። የምታውቀው ፖሊስ ናት እሷ። እና ምን ችግር አለው ታዲያ? ጥሩ ነገር አንድ ፖሊስ መሆኗ አላቅም ምን እንደማድረግ አላቅም፣ ሁሉም ነገር ግራ ያጋባል ስትል ይመልስ ትመልስለታል። ለማንኛውም ተረጋጊ አንቺ ቀስ ብለሽ እናፈላልጋለን እናጠራለን ሲል እሻልጁ፣ ግን ስለ አንተስ ቢሆን እኔ ምን አውቃለሁ? አንተስ ብትሆን ማን ነህ? ምንድን ነህ? ከጀርባህስ ምንድን ነው ያለው? ማንና ምንድን ነህ? እኔ በዚህ ሰዓት እኔ ማንም ሰው አያስፈልገኝም። በቃ ሰው አያስፈልገኝ በዚህን ሰዓት፣ ምክንያቱም ሰውን ማመን ከብዶኛል አሁን ላይ። ስለዚህ አሁን ላይ ሳስበው እንደውም ማንም ሰው አያስፈልገኝ ከአንተ ጋም ከዚህ በኋላ አልቀጥልም፣ በቃ ቻው ብላ ውሃዋን ይዛ ስትሮጥ ተነስቶ እሱም ቆይ ቤዝዬ፣ ግን እያደረግሽ ያለሽውን ግን አስበሽበታል? ሲላት አዎ አስቤበታለሁ፣ አዎ ልቀቀኝ ስትለው እሺ ተረጋጊ። አሁን ለማንኛውም አውቃለሁ ስለተናደርሽ ነው፣ ተረጋጊ ይላታል።